ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየው ነኝ፣ አብራችሁን ቆዩ። ለኢትዮጵያውያን የባህር በር ጉዳይ ብሔራዊ ጥቅምን የምናረጋግጥበት ነው ሲሉ በምዕራብ ጎንደር ዞን የገንዳ ውሃ ከተማ ነዋሪዎች ተናገሩ። የባህር በር ጥያቄ ለማስመለስም መንግሥት በትኩረት መስራት እንዳለበት የመተማ አጠቃላይ ሁለተኛ ደረጃ እና መሰናዶ ትምህርት ቤት የታሪክ መምህር ተናግረዋል። ኤልያስ ጋሻው ተጨማሪ ዘገባ ይዘዋል። ኢትዮጵያም ኢኮኖሚዋን ለማሻሻልና ከጎረቤት ሀገራት ጋር ያላት ግንኙነት በቀጠነው ለማጠናከር የባህር በር ያስፈልጋታል። በምዕራብ ጎንደር ዞን ሀገሪቱ እያደረገች ያለውን የህግበኛል የባህር በር ጥያቄን አስመልክቶ የገንዳዋ ከተማ ነዋሪዎች አስተያየታቸውን ላሚኮ ሰጠዋል። የባህር በር ባለቤት መሆን የዜጎችን የወደፊት ተስፋ የሚያለመልም ነው ያሉት አስተያየት የሰጡት የገንዳዋ ከተማ ነዋሪዎች የህዳሴ ግድብን በህብረት እንዳሳካን ሁሉ የባህር በራችን ጉዳይ በጋራ ለማስመለስ ጥረት መደረግ አለበት ብለዋል። አባይን ስንገድብ ከታች ከአርሶአደሩ፣ ከተማሪው፣ ከማህበረሰባችን፣ ከባለሀብቱ ቦንድ በመግዛት ይህንን የይቻላል መንፈስን ያሳየንበት ተግባር ስለሆነ አሁንም በቀይ ባህራችን ልንደግሞ ይገባናል። ታላቁ የህዳሴ ግድብ ከሕፃናት ከጉልት ቸርቻሪ እስከ ትልቅ ላኪና አስመጪዎች ድረስ ተሳትፎበት ግድባችን አጠናቀናል። ይህን ታላቁ የህዳሴ ግድብ ድልን የባህር በር በማግኘት መድገም አለብን። የባህር በር መኖር የንግዱን እንቅስቃሴ ለማሳለጥና የሀገሪቱን ኢኮኖሚ አቅሟን ከፍ ማድረግ የሚችል መሆኑን ነዋሪዎች ገልጸዋል። ኢኮኖሚካሊ ያለው ጥቅም ኢምፖርትና ኤክስፖርትን ለማድረግ፣ የኑሮ ውድነቱን ለማሻሻል፣ የተሻለ ኑሮ ለመኖር እያንዳንዱ ማህበረሰብ ይህንንም በይቻላል መንፈስ ማስቀጠል ይጠበቅብናል። የባህር በር ቢኖራት ደግሞ በከፍተኛ ሁኔታ የቀጠናዊ ትስስሩ እንዲጠናከርና ከጎረቤት ሀገሮች ጋር ያለን ግንኙነት እንዲጠናከር ይደረጋል። እሱ ብቻ አይደለም፣ የባህር በር ይኖረን ማለት ከፍተኛ የሆነ የባህር ኃይል ይኖረናል ማለት ነው። ኢትዮጵያ የባህር በር አልባ በመሆኗ የብሔራዊ ደህንነትና በሀገሪቱ የዲፕሎማሲ ጉዳይ ላይ ጫና ሲያሳድር መቆየቱን የተናገሩት የገንዳዋ ከተማ አስተዳደር የመተማ አጠቃላይ ሁለተኛ ደረጃ እና መሰናዶ ትምህርት ቤት የታሪክ መምህር እንዳልካቸው ደማስ ናቸው። ኢትዮጵያ በታሪክ የባህር በር ባለቤት ነበረች፣ ከጥንት ጊዜ ጀምሮ ማለት ነው። ቀይ ባህር የቀይ ባህር ባለቤት ነበረች። በሆነ የታሪክ አጋጣሚ መጥፎ የታሪክ አጋጣሚ ያኔ የባህር በሯን አታለች ምናልባትም ከሰላሳ 30 ዓመታት በፊት ማለት ነው። በህዳሴ ግድብ ላይ የይቻላል ስሜትን አንግበን እንዳሳካን ሁሉ የራሳችን የነበረውን የባህር በር ጥያቄ ለማስመለስም መንግስት ጉዳዩን ህዝባዊ አጀንዳ ማድረግ እንዳለበት የታሪክ መምህሩ አሳስበዋል። ቀይ ባህርን ያጣነበት መንገድ ህገ ወጥ ነው። ኢትዮጵያ ህዝብ ሳይወስን አሁንም ቢሆን እንዴት እንመልሰው እንዴት ኢትዮጵያ የዚህ ባህር በር ባለቤት ትሁን የሚለውን ደግሞ ህዝብን አወያይቶ ህዝብን ባሳተፈ መንገድ ለህዝብ አጀንዳው ቀርቦ በሚያሳምን መልኩ ቢሆንና የህዝብ አጀንዳ ከሆነ የማይቻል ነገር የለም ብዬ ነው የማስበው። የባህር በር ጉዳይ እንዲሳካ ሁሉም ማህበረሰብ ከመንግስት ጎን በመቆም የበኩልን ድርሻ መወጣት እንዳለበት ናሪዎች መልእክት አስተላልፈዋል። የምርት ብክነት እንዳይከሰት አስቀድሞ እየሰራ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ግብርና መምሪያ አስታወቀም። በምርት ዘመኑ የደረሱ ሰብሎችን ለመሰብሰብም ከ600,000 በላይ ሰራተኞች እንደሚያስፈልጉ ተጠቁሟል። ከአምሶ አለሞኘ ተጨማሪ ዘገባ እንከታተል። የቅባት እህሎች በስፋት ከሚመረቱባቸው የሀገራችን አካባቢዎች መካከል በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አንዱ ነው። በዞኑ በ201718 የምርት ዘመን ከ560 ሺህ ሄክታር በላይ መሬት በሰብል መሸፈኑን የዞኑ ግብርና መምሪያ ኃላፊ አወቀ መብራቱ ለአሚኮ ተናግረዋል። በ201718 የምርት ዘመን አጠቃላይ በዞናችን ወደ 561800 65 ሄክታር በተለያዩ ሰብሎች ተሸፍኗል። የሰሊጥ ሰብል በብዛት የተሸፈነበት ሁኔታ ነው ያለው። ከዛ ቀጥሎ ጥጥ አለ። ማሽላ፣ አኩሪ አተር፣ ማሾ እነዚህ በቆላ አካባቢ በስፋት የተሸፈኑ ናቸው። ከመስከረም 25 2018 ዓ.ም ጀምሮ የሰብል ስብሰባው እንደሚጀመር የገለጹት መምሪያ ኃላፊው ለዚህም ከ600 ሺህ በላይ ሰራተኛ እንደሚያስፈልግ ጠቁመዋል። የሰሊጥና የማሾ ቅድሚያ ከ25 ጀምሮ አጨዳ የሚጀመርበት ነው። በአሁኑ ዓመት አጠቃላይ ከ600 ሺህ በላይ የቀን ሰራተኛ ወይም የጉልበት ሰራተኛ ያስፈልጋል። ያ ማለት ሰሊጥ ጊዜ አይሰጥም። እንደሚታወቀው በጣም ጥንቃቄ የሚጠይቅ የሰብል አይነት ስለሆነ በአንድ ወቅት ነው የሚደርሰው። ሳይታጨድ ተሎ ከደረሰ እንዳይፈስ ተሎ መከወን ያስፈልጋል። በክልሉና ከክልሉ ውጭ የሚገኙ ስራ ፈላጊዎች ወደ አካባቢው መጥተው የስራ እድሉ ተጠቃሚ እንዲሆኑም ኃላፊው ጥሪ አቅርበዋል። በዚህ አጋጣሚ የምናስተላልፈው ጥሪ ምንድን ነው? ከክልላችን ውስጥም ከክልላችን ውጭም ያሉ ወንድሞቻችን፣ ዜጎቻችን በዚህ አጋጣሚ የአንድ የስራ ዕድል ፈጠራ ተጠቃሚ እንዲሆኑ፣ ሁለተኛ የዚህ አካባቢ ሰብል ሀብታቸው፣ ንብረታቸው ስለሆነ በጊዜው መጥተው እንዲሰበስቡ የዞኑ አስተዳደር እና ግብርና መምሪያ ከፍ ያለ ጥሪያችንን ለማቅረብ እንወዳለን። በርካታ የሰው ኃይል ወደ አካባቢው ሲመጣ ሊያጋጥሙ የሚችሉ ችግሮችን በመለየት ከሚመለከታቸው አካላት ጋር በቅንጅት እየተሰራ መሆኑም ተገልጿል። የሸቀጥ እቃዎች ላይ ዋጋ በመጨመሩ ለምሬትና ላልተገባ ኢኮኖሚ ቀውስ እየዳረጋቸው መሆኑን በሰሜን ጎንደር ዞን የዳባት ከተማ ኗሪዎች ተናገሩም። ያልተገባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ እየወሰደ መሆኑን የዳባት ከተማ አስተዳደር አስታውቋል። መረጃውን ያደረሰን የዳባት ከተማ አስተዳደር መንግስት ኮሚኒኬሽን ጽፈት ቤት ነው። ቴዎድሮስ ደሴ እንደሚከተለው ያቀርበዋል። ነጋዴዎች የሸቀጥ እቃዎች ላይ ዋጋ በመጨመራቸው ለምሬትና ላልተገባ ኢኮኖሚ ቀውስ እየዳረጋቸው መሆኑን በሰሜን ጎንደር ዞን የዳባት ከተማ ኗሪዎች ተናግረዋል። ወይዘሮ ዘምዘም ሸቴና አቶ ደስታዋለኝ ለመንግስት ሰራተኞች የደሞዝ ማሻሻያ ይደረጋል የሚለውን ምክንያት በማድረግ ማህበረሰቡን ያላማከለ የዋጋ ጭማሪ መደረጉ ለእንግልት ዳርጎናል ብለዋል። በህገወጥ ነጋዴዎች አለ ተጽዕኖ የዋጋ ጭማሪ አለ። በተለይ ዝቅተኛ ኢኮኖሚ ላለው ሰው ትልቅ ተጽዕኖ እያደረሰ ነው። ያለ መንግስት ለመንግስት ሰራተኛው ካለው የደሞዝ ጭማሪ ጋር ተያይዞ ተገቢ ያልሆነ የዋጋ ግሽፈት ይታያል። በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎች በሚፈልጉትን አገልግሎት በተመጣጣኝ ዋጋ ማግኘት አይችሉምና ችግሩን ለመፍታት ሁሉም ማህበረሰብ በእኔ ባይነት ስሜት ምርትን በሚደብቁና የዋጋ ጭማሪ በሚያደርጉ ስግብግብ ነጋዴዎች ላይ ጥቆማ መስጠት እንደሚገባም አስተያየት ሰጪዎቹ ገልጸዋል። የዋጋውን ጭማሪ እኛ ማህበረሰቡ ከመንግስቱ ጎን ሆኖ ያለውን ነገር እንዴት ጨመረ፣ ይህ ሊጨምር እንዴት ቻለ ብሎ ለንግድ ቢሮ ተቋማ ማቅረብ አለበት። ሁሉም ማህበረሰብ ጉዳዩ የኔ ነው ያገበኛል ብሎ መከላከል መቻል አለበት። የኑሮ ውድነትን በዘላቂነት ለመፍታት መሰረታዊ ሸቀጦችን በበቂ ሁኔታ ለማቅረብ ምርትና ምርታማነትን ለማሳደግ እንዲሁም የንግድ ስርዓቱን በቴክኖሎጂ ለማዘመን እየተሰራ መሆኑን የዳባት ከተማ አስተዳደር ከንቲባ ሀብትሸት ሞገስ ተናግረዋል። መሰረታዊ ምርቶች የሚባሉት በቂ የሆነ ምርት ለማቅረብ ጥረት እየተደረገ ነው። በተለይ ስኳር፣ ዘይት ችግሩን በዘላቂነት ለመፍታት በዋናነት ምርታማነትን ማሳደግ ነው። በተለይ ደግሞ እንደ ዳባት ከተማ ዋና ዋና የሚባሉ በተለይ አትክልት በማልማት በኩል በጣም ጥሩ ነገር አለ። በተለይ አዳዲስ ቴክኖሎጂዎች ወደ ከተማችን በማስገባት በከተማችን ያሉ አርሶ አደሮች እንዲያለሙ በማድረግ ቀጣይ ሳንዳይ ማርኬት ለማድረግ እቅድ አውጠናል። የሸማቾች የህብረት ስራ ማህበራትን የበጀትና የብድር አቅርቦት የማመቻቸት ስራ አጠናክረው እንደሚቀጥሉም ከንቲሞ አስገንዝበዋል። መሰረታዊ ምርቶች የሚባሉት በሸማቾች ህብረት ስራ ማህበር አማካኝነት እንዲቀርቡ እየተደረገ ነው። አሁን በተለይ በፊት ከነበረው የውድነት የገበያ ለመረጋጋት የሸማቾች ሚና በጣም ከፍ ያለ ነው። ስለዚህ እነሱንም ማጠናክር ግድ ይላል፣ እያጠናከርን ነው። በተለይ በበጀት እንዲጠናከሩ ብድር እንዲመቻችላቸው በማድረግ የተሰራ ያለው ነገር ጥሩ ነው። እሱን ማጠናከር ያስፈልጋል። በሀገር አቀፍ ደረጃ የተደረገውን የደሞዝ ማሻሻያ ምክንያት በማድረግ የዋጋ ጭማሪ በሚያደርጉና ምርትን በሚደብቁ ነጋዴዎች ላይ ህጋዊ እርምጃ እየተወሰደ መሆኑን የዳባት ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ተቀባ ፈንታውን ተናግረዋል። የዳባት ከተማ ንግድ ገበያ ልማት ግብረ ኃይሉን በመያዝ ግብረ ኃይሉን ስምሪት በመስጠት ያው እንደሚታወቀው ደሞዝ ጭማሪው አኳያ ያላግባብ ጭማሪ የጨመሩ ከአምስት ያላነሱ ነጋዴዎች እርምጃ የተወሰደበት ሁኔታ ያለበት ሁኔታዎች ነው ያሉት። ከጊዜ ወደ ጊዜ እየጨመረ የመጣውን የኑሮ ውድነት ለማረጋጋት የተለያዩ የምግብ ፍጆታዎችን በተመጣጣኝ ዋጋ እያቀረቡ መሆኑንም ኃላፊው አስረድተዋል። ስኬታማ የመማር ማስተማር ሂደትን ለመፍጠር የሚያስችሉ የትምህርት ቁሳቁሶችን ተደራሽ ለማድረግ እየሰራ መሆኑን የጎንደር ከተማ አስተዳደር ትምህርት መምሪያ አስታውቋል። ተጨማሪ ዘገባ አለን። ተማሪ ህይወት አባይ ነውና ተማሪ ክብሩክ ታደሰ በጎንደር ከተማ አስተዳደር የያዘዘው ሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው። ተማሪዎቹ በትምህርት ቤቱ የተጀመረው የ2018 የትምህርት ዘመን በመልካም መንገድ እየተሰጣቸው መሆኑን ከአሚኮ ጋር በነበራቸው ቆይታ ተናግረዋል። ያም ቢሆን አሁንም ባለፈው ዓመት ይስተዋሉ የነበሩ ለመማር ማስተማር የሚያስፈልጉ የትምህርት ቁሳቁስ እጥረቶች እንደቀጠሉ ስለመሆናቸው ትዝብታቸውን ነግረውናል። መጽሐፍ፣ የወንበር እጥረት አለ ያነ ያነ ቢሟላም ጥሩ ነው። መጽሐፍ እስካሁን አልተሰጠም መሰጠት ነበረበት። ቤተ መጽሐፍቱ የሚከፈተው ከስድስት ሰዓት በኋላ ነው። ትምህርት ቤት ላይ በርፈት ሰዓት ክፍት ቢሆንና በተሻለ መልኩ ብናነብበት መጽሐፍቶች ላይ ግን አዳዲስ መጽሐፍቶች ቢጨመሩ ብዬ አስባለሁ። ሌላው የፋሲለደስ ቁጥር ሁለት ሁለተኛ ደረጃ ትምህርት ቤት የአስራ አንደኛ ክፍል ተማሪ ሆነው ተማሪ በእውቀት ተሻገር በትምህርት ቤቱ ያሉ የትምህርት ቁሳቁሶች እንደተሟሉ ያነሳል። አዎ ዘንድሮ በጣም ደስ ይላል። ብዙ ነገር ከባለፈው የተሻሉ ነገሮች አሉ። ቀድመን ጀምረናል። ይሄ ደግሞ ቀድመ መጀመራችን መጽሐፉን ለማገባደብ በጣም የተሻለ ይመስለኛል። ግባቱን ደግሞ በምናይበት ጊዜ በጣም የተሻለ ያለው መጽሀፎች አሉ የምናነባቸው ኤክስትሪም ብንላቸው የተለያዩ መጽሀፎች ገብተዋል። የእኛን ዝግጅትና ቁርጠኝነት ብቻ የሚጠይቀው የአዘዞና የፋሲለደስ ቁጥር ሁለት ሁለተኛ ደረጃ ትምህርት ቤት ርዕሳነ መምህራን ተቀባ ማመጫውና ሰለሞን ብርሃኑ በበኩላቸው የመጽሐፍ እጥረቶችን ለመቅረፍ እየተሰራ መሆኑን አስረድተዋል። ትምህርት ቤቱ ለመማር ማስተማር ምቹ እንዲሆንም ስራዎች መሰራታቸውን ተናግረዋል። ከግባት አኳያ በርካታ ነገሮችን አሟልተናል በተለይ ግን ለመማር ማስተማር ምቹ ሁኔታ እንዲፈጠር ቀድመን ክረምት ላይ ነው በርካታ ስራዎችን የሰራን ክላሶች እንዳያችሁት ሙሉ ቀለም ተቀብተዋል ወንበሮች በየክላሶች ተመቻችተዋል የቤተ ሙከራ ክፍሎች የአይሲቲ ሩም ክፍሎች ቤተ መጻሕፍት ላይ ያሉ ግብዓቶች በተገቢ ሁኔታ እንዲደራጁ እንዲሟሉ ያደረግንበት ሁኔታ አለ ጥሩ የሚባል ነገር ነው ያለን ከአንዳንድ የመሰረተ ልማቶች መጓደል ውጪ በትምህርት ቤት ቁሳቁስ በተማሪዎች መጽሐፍት፣ በክላስ ውስጥ መሟላት ያለባቸው ነገሮች በሙሉ በጥሩ ሁኔታ ላይ ያለበት ሁኔታ ነው ያለው ትምህርት ቤቱ። በትምህርት ቤቱ ያለውን የወንበር እጥረት ለመቅረፍ እየተሰራ መሆኑን የተናገሩት አቶ ተቀባ ማመጫው አሁንም ቢሆን የአጋዥ መጽሐፍ እጥረት ስለመኖሩ አስረድተዋል። አጋዥ መጽሐፍት ጋር በተያያዘ በተለይ የአዲሱ ስርዓተ ትምህርት መጽሐፍት ላይ እገዛ እንዲደረግልን እዚሁ ጋር ተያይዞ የዚህ ቮኬሽናል ኮርሶች ላይ መጽሐፍቶች ተደራጅተው አልመጡም። እሱ ላይም ተደራጅተው የሚያጣበት ሁኔታ ቢፈጠርልን መልካም ነው ብዬ አስባለሁ። በጎንደር ከተማ አስተዳደር ባሉ ትምህርት ቤቶች የመማሪያና ያጋዥ መጽሐፍ ጥረቶች እንዳያጋጥሙ እየተሰራ ነው ያሉን ደግሞ የከተማ አስተዳደሩ ትምህርት መምሪያ የስርዓተ ትምህርት ዝግጅትና ተግበራ ቡድን መሪ አብደላ መሐመድ ናቸው። ይህንን መጽሐፍ ለማሟላት እንዲቻል የክልሉ መንግስት በጀት መድቦ ህትመት ላይ ነው ያለው። በቅርብ ቀን ከእጃችን እንደሚገባ እየጠበቅ ያለ ነው እና ልክ መጽሐፉ እንደደረሰ ለትምህርት ቤቶች ተደራሽ እናደርጋለን ያለውን መጽሐፍ ግን አንድ ለሁለት የሚሆን አንድ ለሶስት ትምህርት ቤቶች ለሁሉም ህጻናት ተደራሽ እንዲሆን እንዲያደርጉ እየሰራን ያለ ነው እና ተማሪዎች በተመዘገቡበት ወቅት አብሮ መጽሐፉን እንዲያገኙ እየሰራን ያለንበት ሁኔታ ነው ያለው። በአብዛኛው ትምህርት ቤትም በዚሁ መልክ ተማሪዎች እንደተመዘገቡ አብሮ መጽሐፉንም እንዲያገኙ እያደረግን ያለንበት ሁኔታ ነው ያለው። በጎንደር ከተማ አስተዳደር ለትምህርት ቤቶች የሚደረጉ የክትትልና የድጋፍ ስራዎች ተጠናክረው እንደሚቀጥሉ ተገልጿል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።